ወይ ፕራንክ ወይ ፕራንክ ወይ ፕራንክ ወይ ፕራንክ የሚባል ነገር እኮ ሀገር እያጠፋ ነው። እንዲ አልካልክና ጀማል ደግሞ ቀለበት አውጠ ልትገላት ሚስትህን። አረ፣ እንዲህ በምን ልገላገላት ነው ወይስ ምንድን ነው? አረና አይመጣ የለም። እናንተ ምን ጉድ ነው የለለ ፕራንክ። ለማንኛውም ሀዋ የእንኳን ደስ ያላችሁ አትሰቡ ብላ እንግዲህ መልእክት አስተላልፋለች ማለት ነው። ጀማል እየሰራ ያለው ነገር በጣም አስቀያሚ ነው። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና እየተከበራችሁ ውድ የእኔ ቤተሰቦች እንዴት ናችሁ? በያላችሁበት ያላ ሰላምታ ናዝነት አይላችሁ ውድ ቤተሰቦቼ እንዴት ናችሁልኝ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናል ቤተሰብ ትሆኑ ዘንድ በአክብሮ ትጠይቃለሁ ነው። ነባር ቤተሰቦች የቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱ ማለት ነው። ላይክ ሼር አይከፈልበትም፣ ሰብስክራይብ አይከፈልበትም። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉን ማለት ነው። ዛሬ እንግዲህ ይዤ የመጣሁት በአ ሀዋ ውድ ቤተሰቦቼ ለተጨነቃችሁልኝ ላሰባችሁልኝ እጅግ አድርጌ በጣም አመሰግናለሁ። እኔ ደና ነኝ ቀለበቲቱን አልዋጥኳትም ብላለች ማለት ነው። እንግዲህ ባለፈው እንዳያችሁት ጀማል ፕራንክ አድርጋለሁ ብሎ ኬክ ውስጥ ቀለበት አድርጎ ሰጥቷት ከዛ በኋላ ኬክ ይዤልሽ መጣሁ አላት ማለት ነው። ከዛስ ኬክ ይዤልሽ መጣሁ ብሎ ሀዋ ደግሞ ኬኩን በቃ ሳታስብ በልታለች ማለት ነው። ምክንያቱም እዛ ውስጥ ቀለበት አድርጎ ይሰጠኛል ብላ አላሰበችም ማለት ነው። ስለዚህ አውቲ እንግዲህ ቶሎ ቶሎ ቶሎ ቶሎ አጣደፈች እና ኬኩን ከዛ በኋላ ምን ቢላት፣ ጥሩ ነዋ። ተው ጀማል እንዲ ቀለበት እኮ ውስጡ እኮ አለ በላሸው አላላት ማረ። እንዲ አንተ ቆይ ግን እስኪ እንደዚ አድርገ ፕራንክ የምታደርጋት ልትገላገል አፈልግሃል? እንደ ይሄንን ያክል እውነትም አንተ ከምርነችን ሁለተኛ ሚስት፣ ሁለተኛ ሚስት የምትለው እና በቁሙ አልፈቀደችልኝም ልገላገላትና ሁለተኛዋ ልቅመስ ነው አይደለ አረ አያስኬድም እና በጥቅሉ ምንድን ነው ያለችው ዛሬ ሀዋ ቀለበቲቷን አላጥኳትም እሱ ግን ውጣት አለይ ብሎ አንዴ ሙስጠሽፋ ሉሰድ ጤና ጣቢያ ልውሰድ አለ ክኒን አመጣ ዋጪ በክኒን ትወጣለች ምናምን እንደ አንተ ሰውዬ የምን ነው አንተ የቃቃ ጨዋታ ሁሌ ጊዜ ግንጀማል እንዲህ በነገራችን ላይ ምን ይሄንን አለ ዋጭና ትቀዝኛለች ከዛ ከዛ በኋላ ላ በቅዘንሽ ትወጣለ ያራንተ አይነፋም እንዳይደብርም እንዳፍህ ላይ ለራሱ ምን አይነት ፕራንክ ነው የምታደርገው ግን? እና እንደዛ ሲላት ነበር። አሀምሼ እውነት መስሏችሁ ከአንዳንድ ኮሚታንተሮች ትጨናነቃላችሁ። እና በጥቅሉ ስለ ዩትዮብ ስራ ጠለቅ ብሎ የማያቅ ሰው በሚዲያ የሚለቀቀውን በሙሉ እውነት እያደረገ በተለይ በድራማና በፕራንክ ዙሪያ ያሉ ነገሮችን የሚሰሩ ነገሮችን እንደ እውነት አድርጎ የሚያስብና የሚጨነቅ የኔ ቢጤ ያለ ማለት ነው። በቃ ስለዚህ ለማናቸውም ለተጨነቃችሁልኝ እኔ ደህና ነኝ። ቀለበቷንም አልወሰድኳትም፣ እየበላው ሳለ አግኝቼ በእጄ ጨብጬ ይዣታለሁ እና አልዋጥኳትም። እሱን ግን እንደዚህ እንደውጣት አድርጎ ነበር የሰጠኝ። እኔ ግን እሱን ሳላሳየው በእጄ የዋጥኳት አስመስዬ በእጄ ጨብጫት ነበር ከዛም በኋላ እሱ ሲጨነቅ ነበር ውጠሻታል ታል ቀለበቲቱ ምናምን እያለ በጣም ተጨንቆ ነበረ። ግን እኔ አልዋጥኳትም። እኔ ምን ሞኝ ነው፣ እኔ ፉልነኞ ብላለች ማለት ነው ሀዋ። እና ቀለበቲትም በጀጃት ነበር፣ አልዋጥኳትም፣ ደህና ነኝ ብላለች ማለት ነው ሀዋ። ስለዚህ እሱ ደግሞ ከሰጠ በኋላ ለድሞ ዋጥሻቶይ፣ በቃ ሆደሷም ደሞ አውቃ በቃ ሆደን ጎረበጠኝ ምናምን አለችው ማለት ነው ምክንያቱም እሷ እንደዛ ያለችው እንደሱ ፉል ሲያደርጋት እሷን ፉል እያደረገችው ነው ማለት ነው። ስለዚህ በበግ ጊዜ ፍየል ሁን ነው። ፍየል ብልጥናት በነገራችን ላይ እና በግ ጅል ነው ይባላል። ከእንሰሳ እንኳን በግ ሞኝናት፣ ፍየል ብልጥናት። ስለዚህ በበግ ጊዜ ፍየል ሁን ይባላል ተረቱ ማለት ነው እና ሲቀጥል ምን ለማለት ፈልጌ ነው። ጀማል ግን እንደዚህ ዝም ብሎ አስቀያሚ ፕራንክ ጥሩ አይደለም። ፕራንክ በእርግጥ ፕራንክ ያው የስራው ባህሪ ነው፣ ኢትዮ የስራው ባህሪ ነው፣ ግን ቢሆንም እንደዚህ አይነት ፕራንኮች ጥሩ አይደሉም። በነገራችን ላይ ሀዋ ብዙ ሀዋንም እየተቻታቸዋት ነበረ። እኔም ከሚተቹት ጋር አንድ ነኝ፣ በአንድ በኩል ከሚተቿት ሰዎች ጋር አንዷ ነኝ ብዬ አስባለሁ። ምን ለማለት ነው ኬኩን ስትበላ ይታችኋት እንደሆነ እንደው ዝም ብለሽ በቃ ኬክ አይተሽ የማታቂ ምግብ አይተሽ የማታቂ አትምሰይ። ስትበይ በተለይ ሚዳ ላይ ሆነሽ በቃ እንደዛ አይነት አበላል፣ ሴት ልጅ ጽይፍ ብላ ነው የምትበላው። ለዛም ነው ቀለበቲቱን ቶሎ በቃ የሆነ ነገር እንኳን እንትን ቢል ታገኛታለሽ። ግን ማገኘትሽም እኔ እንደዛ እንዳበላልሽ እንዴት እንዳገኘሻትም ገርሞኛል። በነገራችን ላይ እና ብዙ ጣውረዶች ነበሩ፣ በኮሜንት ዙሪያ እያነበኩ እያየሁኝ ነበር እና ሴት ልጅ እንደዛ ይበላ ምናምን የሚሉ ኮሜንታተሮች አሉ። ግን አንዳንዴ እነሱም ለቪዲዮ ሲሉ ነው። በነገራችን ላይ እንደው ተወናጅለው እያወናጀሉን ነው እንጂ ማለት ነው እና ሲቀጥል፣ ምን ለማለት ፈልጌ ነው፣ ሀውቲ ቀለበቷን አልዋጠችም። እኔ አልዋጥኩም ደህና ነኝ ብላችኋለ፣ ማለት ነው። ለወድ ተመልካቾቹ ማለት እውነት አድርጋችሁ ለወሰዳችሁት፣ ግን እነሷ እሱ ሰጥቷት ሊሆን ይችላል። ለነገሩ ሰቷትም አብሮ ሰቷትም ሊሆን ይችላል። ግን እሷ በእጀ ይዣታለሁ ብላለች። እንደዚህ አይነት ግን ቀልዶች እንደው ቢቀሩ ጥሩ ነው። አንዳንድ ቀልዶች ለራሳችን ዋጋ ያስከፍሉናልና። በነገራችን ላይ እንደው ይሄ ፕራንክ ነገር እናንተም ማገኛችሁ ሆነ እና ተቸገራችሁ እንጂ እኔ ይሄ ፕራንክ የሚባል ነገር በጣም ወላሂ እኔ አልወደውም እፈራለሁ። እና እናንተም የዶላር መሰብሰብ ያድርጋችሁ አድርጋችሁ ስለያዛችሁት እሱን ነገር ተው ብትባሉ ማተውም እንተውም ብትሉ እናንተ ነፍስያችሁም በቃ አያዝተዋችሁም ማለት ነው፣ አያዝተዋችሁም እና በነገራችን ላይ አንዳንዴም ደግሞ ጀማል፣ ኧረ ተውተው። ለሚስትህ መቼ ነው ግን አንተ ልጅ ክብር የሚኖርህ? ለሚስትህ ወላሂ በጣም ክብር የለህም። በፕራንክም ሆነ በእንደ ድራማ መልኩ እንደዚህ አይነት ስድብ አትሳደብ። ሆዳም ትላታለህ። ኧረ ይባልም ወላሂ በጣም ነው የሚደብረው። በቀልድ ቢሆን ወላሂ እንደዚህ አይነት ሆዳም እንደ ከ- እንደ ሰው ነው እ ተቀማጥኩት ጅብ ነው ትላለህ ደግሞ ምን ልታበላት፣ ልታጠጣት፣ ልታለብሳት፣ ልታስብባት እኮ ነው ያመጣሃት። ስለዚህ ልትተቻት አይገባም። ትብላም፣ ትጠጣም፣ ምንም ታድርግም ልተቻት አይገባም በፍጹም። እንዴ ምን ማለት ነው? ሁሉን ጣጣ ልትችል እኮ ነው ሚስቴ ብለህ በአስር ጣት ፈርመ ያመጣሃት ማለት ነው። ሁሉን ነገር ልትችል ነው። ከዛ በኋላ የመጣውም መቻል ነው እንጂ ቢሻው ሆዳም ሆነች፣ ቢሻው አልሆነች፣ ቢሻው ምን ሆነች በነገራችን ላይ መቻል አለብህ እንጂ እንደዚህ አይባልም። በቀልድ ዙሪያም ቢሆንም እንደዚህ አይባልም። ሆዳም ከጅብ ጋ ነው እንደምኖረው ለካ ከሰው ጋር መስሎኝ የምኖረው ከሰው ጋር የለም እንዴ! ምናምን ኬክ አመጣሁልሽ ያልካት ኬክ ነው ከላስ ኬክ ሆነው ብላ በላች። ከዛ በኋላ ቀለበት ትበያለሽ ያለሽ ሰው መስለሽኝ ከዛስ ምን ቢለጥሩ ነው ሰው ጋ ነው መስሎ የነበረ የምኖረው ለካ ከጅብ ጋ ነው። ወያር አንተ አይባልም። እንደው አንተ ልጅ ግን ሁሉ ጊዜ የምር ለሚስት ክብር የሚል ኮሜንታ በጣም ይበዛል እና አንተ ግን ምን እንደሆን ካላቅም። በነገራችን ላይ ጀማል እውነት ነው ለሚስት ክብር ይኖርህ የምር በቀልድ ዙሪያም ቢሆንም እንደዛ ትበላት። በቀልድ ዙሪያም በፍራንክ ዙሪያም ብዙ የሚባሉ ነገሮች አሉ። ያን ማለት ስችል አንዳንዴ ጋጠወጥ ነገሮችን አትናገራት። ምክንያቱም ለሴት ልጅ የማይተነፋስ ለሴት ልጅ የማይወጣ ቃላት አተንፍስ። የምር እንደዛ ነው። እኔ እውነቴን ነው። እና እኔ እንደዛ ሲላት የምር እኔ እናደዳለሁ። እኔ እንግዲህ ምን አገባኝ በሚስቱ፣ ግን ቢሆንም በቃ ተከባበሩ። በቀልድ ዙሪያን ቢሆንም ብዙ ነገሮች የሚባሉ አሉ እና እንደዚህ ሚስትን ከሜዳ ላይ ብዙን ጊዜ አታዋርድ ማለት ነው። ቀልድ እኮ እየቆየ ነው እንጂ እውነት ይሆናል፣ አታውቁም። እውነት እኮ ነው። አሁን የድሮ ሰው ሲተርት የሆነ ተረት አለ። ያ ነገር የሆነ ማለት የሆነ ነገር ይሉና ያ ሲቆይ ሲቆይ ሲቆይ እንደ ተረት እየሆነ ምንጊዜም በዓለም ይዳረሳል። ያ ተረት ይሆናል ማለት ነው፣ ያ የተተነፈሰ ነገር። ስለዚህ አንተም ይሄንን በእንደዚህ እንደሚኬድ አትርሳው ማለት ነው ጀማል። ስለዚህ ተከባበሩ። ለሚስትህ ክብር እይኑር ማለት እንወዳለን። ሀዋዬ እንኳንም ተረፍሽ እንኳንም ተረፍሽ እናቴ። እሱ ሁለተኛ ሚስቷን ሊያመጣ ነው፣ ጋንችን ተገላግሎ ነበር። ነቅተሽበታል። አዎ እንደዚህ ነቄ ሁኚ ማለት ነው። እና ውድ ቤተሰቦች እናንተስ ምን አይነት ሀሳብ አስተያየት በዚህ ላይ ትሰጣላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ።